አሰላሙ አሌይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ የጃል እንደ ሀያት ቤተሰቦቼ ባላችሁ በሰላማችሁ ብዙ ትረፍረፍ ይበልልኝ ሀጃ ያለበት ሀጃውኒም ና አፊያ ጣፊያ ኢቃማ የፈለገ ይቃማ ያረቢ ብር የፈለገ ብር ልጅ የፈለገ ብር አላ እድሜ የፈለገ እድሜ እያልኩ መጥቼላችኋለሁ ቪዲዮ እጃችሁ ይባረክ ላይክ እያረጋችሁ ነው ሼር እያረጋችሁ ነው ጀዛኩሙላህ ኸይር አሁንም ቪዲዮውን ላይክ አርጉ ሰው ላይ እንደሊወጣ ለጓደኞቻችሁ በኢሞ ወሳ በቴሌግራም ሼር አርጉት ስለ ኢቃማ ትናንት በሰራሁት ቪዲዮ ላይ ብዙ አይነት ኮመንት እየጻፋችሁ ነው። ኮመንታችሁ አንብቤ ያለው የበለጠ መረጃ ደግሞ የሚታወቅ ታዋቂ ኤምባሲ ጋር ትንሽ ጠቃጠቃ ያለ የሚሰራ ልጅ አለ። የበለጠ መረጃ ደግሞ የእሱ ቪዲዮ ይላችሁ መጥቻለሁ። የእሱ ቪዲዮ በስተመጨረሻ ማሰማችሁ ይሆናል። እኔ ዛሬ ይላችሁ የመጣት ቪዲዮ በጣም ወላይ ነው የሚላችሁ። ወይ ሀይቱ እኮ ምስኪነት እንዳትወላላጅ የሆነ የምታውቁት ሰው ወንጀል ሰርቶ ሚዲያ ላይ ሰው ሲቀባበለው ስታዩ እንጃ እኔ የመጀመሪያ ጊዜ ማቆሶ ሚዲያ ላይ የሆነ ወንጀል ምናምን ሰርቶ ሲቀባበል የመጀመሪያ ጊዜ ሳይ ነው ደነገዝኩ እንዴ። ሳምሪ ማለት ማያውቃት የለም። ሳምሪ ዩቱበር ትባላለች፣ ወይም ደግሞ ቲክቶከር ናት፣ ወይም የአብር ሽርት ናት። ሰው ሚዲያ ላይ ሲቀባበላት አይቼ ደነገጥኩ፣ ስለማውቃት ብቻ። ግን ያው ቪዲዮ አልሰራም ብዬ ወስኜ የነበረ ሼም ይዞኝ ሳስቦ ግን ወንጀለኛን እንደተባበርኩኝ ነገር ተሰማኝ። ምክንያቱም ሴ ልጅ አለችኝ፣ እናት ነኝ፣ እህታለኝ ተሰማኝ እና ወንጀለኛ እናት ብትሆን አባት በሆኑ ወንጀሉ ወንጀሉ ማግኘት አለበት ወንጀሉን የእጁ ማግኘት አለበት እና ሳምሪ መጀመሪያ፣ እስቲ ቪዲዮ ላሰማችሁ ትንሽ ደቂቃ። ብዙ አይቻልም የሚቀጣኛል፣ ዩቲቪ እስቲ ትንሽ ደቂቃ ላሰማችሁ። ይሄው ጋይስ፣ እኛ እዛ ኤርፖርት ነን ያለ ነው። ልጅቷን ሽጣ ልጅቷን ሽጣ እያሳፈረች ያለችው እቺ ሴትዮ ነች። እቺ ልጅ ኢትዮጵያ ገብታ ቪዲዮ እንደሰማሁ እንደዚህ ነው ታሪኩ። እኛ የማዳም ቅመሞች በእኛ ጊዜ በእኛ በዛሬ 10 ምናምን አመት በእኛ 10 ቤት 9 አመት ጊዜ በእኛ እኛ በእኛ ጠለብ ስንመጣ ወይም እኛ ኮንትራ ስንመጣ አንድ ነገር ተሰምቶብን አያውቅም ብዬ ያስብ ነበር። ለካ በእኛ ጊዜ ስልክ አልነበረም፣ ሚዲያ አልነበረም እንጂ በጣም ብዙ የማዳም ቅመሞች ተበድሎ ነበረ ማለት ነው። ሚዲያ ስላልነበረ ነው እንጂ ተበድለን ነበር ሚል ጭቅላት ለመጣ የአሁን ጊዜ ሰው ወንጀል የምትሰሩ ሰዎች ከወንጀል ያመልጣሉ ብላችሁ እንዳታስቡ። አሁን ትንሽ ወንጀል ብትሰሩ አታመልጡ፣ ሚዲያ ላይ ትለቀቃላችሁ፣ ፎቶችሁ ተለጥፎ ሚዲያ ላይ ትለቀቃላችሁ። አሁን እቺ ሳምሪ እህታችን ልጅቷን በድብቅ ስታሳፍራት ሰው አጋጣሚ ይዘው ቀርጾ ለቋዋት ነው እንጂ እሷ ፈልጋ የተቀረጸችው ቪዲዮ ማለት ነው። ምንድን ነው ሀዩዬ ማለታቸው አይቀርም ወደ ጉዳዩ ስገባ ልጅቷ ዱባይ ነበረች። ሳይሳካላት ቀርቶ ወደ አገር ገባች። አገር ከገባች በኋላ እቺ ሳምሪ የምትባል ዩቱበር ደግሞ ወደ ቤሩት ወስዳታለች። ከወሰደቻት በኋላ ልጅቷ እንደምታያት በጣም ምስኪን ነገር ናት። አሳዳጊ በትክክል ያሳደገች ልጅ ናት። ጨዋናት ይመስለኛል ልጃገረድ ናት። ሸጠቻት። በብር በብር መሽጠቷ ሳይገርም፣ በብር ሸመጭቷ ሳይገርም፣ ስታረግስ በድብቅ ስታሳፍራ ተያዘ። እሷ አይደለም እኔ የገረመኝ እህቶች ይሄ ቪዲዮ ላይክ አድርጉ። ሰው ላይ እንደለውጣ ትምህርት ውሰዱ። ላይክ አድርጉት፣ ነፃ ነው። አይዞኝ አይከፍለኝ አይዟቸው አይከፍለኝም። እሱ ሳይሆን እኔ የገረመኝ የገረመኝ መጀመሪያ ላይ ሚዲያ ላይ ወጣ። ምን ትላለች እቺ እህታችን? ሜዳ ላይ ነው ያገኘዋት፣ እርጉዝ ናት፣ አገር ልትገባ ፈልጋ ትኬት ብር ፈልጋ ነው፣ እርዷታለች። ይሄ ስት ይሄ ብላ ወጣ። ከዛ በኋላ ሚስጥሯ ወጣ። ሚስጥሯ ግን ልጅቷ ለአረብ ሽጣ፣ ከአረቡ ስታረግ አረቡ አገር ትግባ ትውለድና ከዛ ባለ ከወለደች በኋላ አምጧት አለ። እኛን የገረመን አንቺ ሴት ልጅ ራሷ አለሽ፣ ነው ያቀሻለሁ እኔ ይቅርታ አርግልኝ ብሻለሁ አቃት አለው። ስለ ማቃት ወንጀሏን አልሸፋፍላት። ሴት ልጅ አለች አንቺ ቆይ ትንሽ አላህን አትፈሪም? ነግ በእኔ አል በነግ በእኔ የለም እቺ ልጅ እናት አባቴን ረዳ ነው ብላ ወጣ። እንደዚህ ዲቃላ አርግዛ ስትገባ ያቺ ምስኪንነቷ አታሳዝንሽም? ረዳት ትረዳኛ ልጅ ል ልጄ ትረዳኛለች ብሎ የላኳት ቤተሰቦች አያሳዝኑሽም? በሆዷ ዲቃላ ዲቃላ አሸክመታሽ ወደ ሀገር የምታሳፍሪያት ሴት ልጅ የለሽም አለሽ፣ አይችሻለሁ እህት የለሽም? እንዴት ወገንሽን አሳልፈሽ ለአረብ ተሸጨታለሽ? ማሸጠቱ አንሶ ታስለምኝባታለሽ። በዛ ላይ ደግሞ ትክጃለች። እናንተ ውሸታ ያልሽ እናንተ ስሜ ልታጠፉ ፈልጋችሁ እናንተ ውሸታሞች ምናምን ብላ ትጮዋለች፣ ታብዳለች። ቪዲዮ ቲክቶክ ላይ ብታዩት ማለት ነው። ሰላም አሌይኩም። እንደ እኛ አረቦች ይበድሉን፣ አላል የገዛ ደማችን ይበድለናል። እንደ ቆይ ኛ እኛ እ አናሳዝናችሁ አናሳዝናችሁ። አሁን እቺ ልጅ እናቷ ብታይ ምን ቀልቧ ይሰበራል። በሰው ህይወት የምትጫወቱ ሰዎች አላህም ፍሩ። ስለዚህ ሳምሪ የእጅሽን ማግኘት አለብሽ። እቺ ልጅ ዝም ማለት የለባችሁ። ነገ በሌላውም ነገ ይሄኔ ገና የተደበቀ ምስጢር ብዙ አለ ማለት ነው። እች ልጅ እች የለመደች ናት። እንደዚህ ልጆችን የምትሸጥ ማለት ነው። ልጅቷ ወላ መራ ምስኪን ነገር ምንም ነገር አታወራም። ወላ ላዚ ሰውየው፣ አዎ አልክድም፣ በብር ገዝቻታለው። አገር ገብታ ትውለድና እሷን አምጡልኛል። ስለዚህ ልጅቷን ለህግ ትቅራል። ታንሽ የማዳም ቅመሞች የእህትነቴ ምክር፣ ማአሊሽ ካጠፋ ይቅርታ አርጉልኝ። ከአገር ስትመጡ መጠንቅቃህን እናንተ ዱርዬ ናችሁ፣ እናንተ ልክስክስ ናችሁ ማለቴ ሳይሆን፣ ለመጠቀቃቀል እህትነት የምክር ነገራችሁ። ወደ አረብ ሀገር ስትሄዱ የእርግዝና መከላከያ ተወጉ። ኮንትራታችሁ ሁለት ዓመት ነው አይደለም? የእርግዝና መከላከያ እስከ ሁለት ዓመት ድረስ ሁሉም ነገር ትለምዳላችሁ። የእርግዝና መከላከያ ተወጉ። ያኔ የሚያጋጥሙ አይታወቅም፣ እንዲው እንደዚህ ያለ መሸጠት አለ፣ መደፈር አለ ያን ተደፍራችሁ ከአርግዛችሁ ለሌላ ጭንቀት ውስጥ ከምትገቡ ያ አፉ በልኝ ወላ የምክር ድንገት ከረበሻችሁ የእርግዝና መከላከያ ውሰዱ እላለሁ። እሺ ወደ ሌላ ደግሞ ቪዲዮ ልገባለሁ። እስማ ቪዲዮ ስሙት። የመኖሪያ ፍቃዳቸው የተበላሸባቸው እንዲሁም በኮንትራት መጥተው ከኮንትራት ቤት ጠፍተው ለሚሰሩ እህት ወንድሞች ደስ የሚል ዜና ሰሞኑን እየሰማን ነው። እርግጥ ነው ትክክል ነው። ነገር ግን ማን ማንን የሚመለከተው ነው ይህ ጉዳይ? አንዳንዴ በግርግር ይመቻል ለማደናገር የሚባል ነገር አለና እንዳትደናገሩ ረጋ ብላችሁ ስሙኝ። የሚመለከተው አንደኛ በኮንትራት ቤት በኮንትራት የሚሆን እዛ ሀገር ቪዛውን ገዝታችሁ መጣችሁ የሚሆን እዚህ ከገባችሁ በኋላ ከኮንትራት ቤት ጠፍታችሁ ስትጠፉ፣ ግን መጀመሪያ እዛ ሀገር ስትገቡ ይዛችሁ የገባችሁበትን ፓስፖርት ከያዛችሁ ያ ፓስፖርት ድኩል እያተመቶበታል የዚህ ሀገር ስትገቡ የመጀመሪያ ስትገቡ የሚመታ ማህተም አለ፣ ቦሌ ላይ መጠር ላይ እሱ የተመታበት እንዲሁም ኢጋማችሁን አብራችሁ ይዛችሁ ከሆነ የጠፋችሁት ወይንም የኢጋማውን ቁጥር ካወቃችሁት ወይም የኢጋማችሁ ኮፒ ካላችሁ፣ አሁን እንዳታስብ፣ ተረጋጉ፣ ተረጋጉ። እናንተ እንዳልኳችሁ እኔ እንዳልኳችሁ ከፊል አዘጋጁ፣ ፓስፖርት አዘጋጁ። ከዛ በኋላ የእኔ ሲሳካ እኔ እነግራችኋለሁ። እዛ ድረስ ግን ብራችሁ ለደላላ ሰታችሁ እንዳትበሉ። እሺ ማማዎች ተረጋጉ። ረጋ ያለው ወተት ቅቤ ይወጣል። ደስታ ደስታዬ ነው። ሀዘናችሁ ሀዘኔና አን ማንኛውም ነገር ሲኖር ለእናንተ አጭ ብሽ ያርጋሉ አይብሽ እናንተ ብቻ ጠግሩ፣ ለኔ ደው አርጉልኝ። የዛሬ ቪዲዮ ይሄ ይመስላል። በሌላ ቪዲዮ እስከመመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላላብዬ ወዳቸዋለሁ። ቪዲዮ ላይክ አርጉት።